ወደ ሰዑድያ ሰመታ እቃማ ገዝቼ ያመጣሁት እኔ ነኝ። እዚህም ከመጣ ጀምሮ ስራ አይሠራም። ለኢቃማ ማስተካከያ 36000 ሪያል ነው የጨረስኩት። የሰራሁትን ሁሉ ለሱ እቃማን ያደረኩት። ይህን ሁሉ እያደረግሁለት እኔን ሳይነግረኝ ሌላ ሚስት አግብቶ ልጅ እንደወለደ ከሰው ሰማሁኝ። እኔም እንደዚህ ከእኔ ደብቆ ማድረጉ አስከፍቶኛል። እንዲፈታት ብጠይቀውም አልፈታም ማለኝ ከሱ ርቄ ብኖር ሐራም ይሆንብኛል ወይ የሚል ጥያቄን ከላይ ተጥቀሰውን ሁሉ አድርገሽለት ካንቺ ጋ በጥሩ አለመኗኗሩ ኗሩ ትልቅ የሆነ ጥፋትና ስህተት አልጀዛው ል ኢሕሳኒ ኢለል ኢሕሳን ተብሏል። የመልካም ነገር ጀዛው መልካም ነገር እንጂ ሌላ ነው እንዴ ብሎ አላህ ተባረከ ወተዓላ ሳያሳውቅ ማግባቱን በተመለከተ ከበጎነት አንጻር ትክክል አይደለም ብንለም እንደ ሸሪዓ ግን አንድ ወንድ ሌላ ሚስት በሚያገባበት ጊዜ የቀድሞ ባለቤቱን ማሳወቁ ማስፈቀዱ እንደ ሸርጥ አይደለም። ነገር ግን ትዳራቸው ያማረ እንዲሆን የቀድሞ ውለታዋንም የሰራችለትን ጥሩ ነገርም ለማመስገንና ውዴታቸውን ለመጠበቅ አሳውቆ ማድረግ ነበረበት። ሳይነግርሽ ሌላ ስላገባ ሳይሆን ለአንቺ ጥሩ ስላልሆነ፣ ብዙ ነገሮችን ስላጎደለብሽ ከሆነ ፍቺ የምጠይቂው ችግር አይኖረውም የማይመከር ከመሆኑ ጋር ማለት ነው። ሴት ልጅ ያለ ባል ከምትኖር ቤተኛውን መልኩ ብዙ ነገሮችን እየቻለች በባል ስር መኖሯ አይተሻለም። ከሱ ርቄ መኖር የሚለው ጥቅል የሆነ አነጋገር ምን ታሰቡበት እንደሆነ ግልጽ አይደለም። የት እንዳለች ሳታሳውቅ ሲፈልጋት ራሷን ደብቃ ከሆነ ይሄ በኒካሁ ስር እስካለች ድረስ ለእሷ አይፈቀድም። ሁኔታዋን መከታተል አለበት ሐቋን ካልጠበቀና የሚያስፈልጋትን ነገር ካላቀረበ? ከሱ ጋር በመኖሯ ከተጎዳች ፍቺ መጠየቅ ትችላል ሁለተኛ ሚስቱ እንዲፈታ መጠየቁን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም እህት ባሏ ሌላኛዋን ሚስቱን እንዲፈታላት አትጠይቅ፣ የእሷን ደስተ ለራሷ ለማድረግ ብላ ብለዋል። በመዕነል ሐዲስ ለአንቺ ህይወት ብለሽ የሷን ህይወት ማበላሸቱ ተገቢ አይደለም። ሰብር ልታደርጊ፣ ልትመክሪው፣ ከእህተሽ ጋር ጥሩ ግንኙነት ልትፈጥሪ ይገባል። ትዳር ላይ ሰብሩ ባደረጉ ቁጥር ነገሮችን በቻሉ ቁጥር ህይወት ያማረ የሆነ ሁሉም የራሱን ጥቅም ባስበለጠና ባስቀደመ ቁጥር ደስታ ይተፋ። ለሱ ብለሽ ያደረግሽውን በሙሉ አጅርሽን ከአላህ በመጠበቅ ምናልባትም ሲመጣ ሰርቶ እንደሚከፍል ተነጋግራችሁ ከሆነ እንዲከፍል በመጠየቅ ችግሮችን ማስተካከል ይቻላል። ሌላኛው ጥያቄ ከባለቤቴ ጋር ንካህ ካደረገን አንድ ዓመታችን አንድ ዓመታችን ነው። እስካሁን ከልጁ አልተገናኘንም። እኔ ስደት ላይ ነው ያለሁት በአንድ ነገር ስላልተስማማን ፍታኝ ፈታኝ ስለው 50 ሺህ ብር ከፍለሽኝ ነው የምፈታሽ አለኝ። ስንጋባ ማህር አልሰጠኝም። ለሱ ያወጣሁት ከ50 ሺህ ይበልጣል ምን ማድረግ ነው ያለብኝ የሚል ጥያቄ ነው። እንደው ተመሳሳይ የሆነ ጥያቄ አንዲት ሴት ባሏን ፍቺ በመጠየቋ የምትከፍለው የሰጣትን የገንዘብ መጠን ነው ወይስ የጠየቃትን የገንዘብ መጠን ልክ ነው መክፈል ያለባት የሚል ጥያቄ ነው። በትዳር የተቆራኙ ወንድና ሴቶች ሕይወታቸው ላይ ስኬታማ እንዲሆኑ ሰብሮ ማድረግ ይጠበቅባቸዋል። መግባባት ካልቻሉም ከቤተሰቦቻቸው ውስጥ አስተዋይ የሆኑ ዓቅል የሆኑ ሰዎችን ሊያማክሩ ይገባቸዋል። ከሚጋቡ ባልተናነሰ መልኩ የሚፋቱ ሰዎች እንዳሉ ነው ከሁኔታዎች ምንረዳ። የዚህ ሰበቡ አለመሰበር መቸኮል መጀመሪያ ወደ ትዳር ሲገቡ በተሳሳተ መልኩ መግባትን ቤተሰብን ሳያሳውቁ ቤተሰብ ሳይወያይና ሳያምንበት ትዳር መመስረትን ትዳር ውስጥ የገቡ የሚወጡ ሰዎች መብዛታቸው መዘዙ ብዙ ነው። እነሱ ራሳቸው ዳግም ሌላ ትዳር ውስጥ እንዳይገቡ እንዲፈሩ ያደርጋቸው። ሌሎች ትዳር ውስጥ ያልገቡትም ብዙ ትዳር ውስጥ ገብተው የሚወጡ ሰዎችን ሲያዩ እንዲህ ከሆነ ትዳር ውስጥ ለምን ገባለው እንዲሉ ያልሆነ አቋም እንዲይዙ ያደርጋል። ስለዚህ የትዳር አጋሮች ለራሳቸውም ሲሉ ለሌሎችም ሲሉ ሰብሮ ሊያደርጉ ሊመካከሩ ችግራቸውን በውይይት ለመፍታት ሊሞክሩ ይገባል። ጥያቄውን በተመለከተ አንድ ያልተስማማንበት ነገር ስላለ ፍቺ ጠየቅኩኝ። ይህ ያልተስማሙበት ነገር ምንድን ነው? ፍቺ መጠየቅ የሚያስችል ነው ማያስችል ነው የሚለው መታወቅ አለበት። ፍቺ የጠየቀችበት ምክንያት ምን እንደሆነ ታውቆ አው መቀበል ይገባዋል፣ አይ መቀበል አይገባውም ጥፋተኛ እሱ ስለሆነ የሚያስበል ሊሆን ይችላል። ስለዚህ በግል ያለው ነገር ምን እንደሆነ አስረድቶ መልስ ማግኘት ይቻላል። ጥያቄው ላይ ደግሞ ማህር አልሰጠኝም። ሀምሳ ሺህ ስጭኝ እያለኝ ነው እኔ ለሱ ሀምሳ ሺህ አውጥቻለሁ እየተባለ ማህር ያለበትን ሳይከፈል ባለ እዳ ከመሆኑ ጋር ሌላ ነገር መጠየቅ አይችልም። በመሰረቱ በጥቅል ይሄን ጥያቄ በተመለከተ ባይሆን ምክንያቱም ዝርዝሩ አይታወቅም እዚህ ጥያቄ የእሱ ሀቅ ያለበት ሰው ሀቁን ሳይከፍል እንዲህ ስጠኝ አይባልም። ለእሱ የተሰጠውን ሀምሳ ሺህ በተመለከተም ንያው ምን እንደነበረ መታወቅ አለበት። ለወደፊት ለጋራ ህይወታቸው ብላን የሰጠችው ስጦታ ብላን የሰጠችው እንደንያው ይለያያል። እንዲመልስ መጠየቅ የሚቻልበት ሁኔታም ሊኖር ይችላል ለምን እንደሰጠችው ከታወቀ ማለት ነው። ይህ ጉዳይን ወደ ቤተሰብ በማቅረብ ቤተሰቦች እንዲያዩት እንዲያስተካክሉት ማድረግ ይቻላል። ፈብዐሱ ሐከማ ሚን አህሊሂ ወሐከማ ሚን አህሊሃ ተወር መግባባት ካልቻሉ ከእሱም ከእሷም ቤተሰቦች ሽማግሌዎችና ዳኞችን ልታችሁ ችግሩን ፍቱ ተብሏል። ከቤተሰብ የማይስተካከል ከሆነም ፍራሽ ፍርድ ቤት ያለበት አካባቢ ከሆነ ሄዶ ሐቅን በዛ ማስተካከል መቀበል ይቻላል። ሴት ልጅ ባሏን ፍች ጠይቃ ገንዘብ ሲጠይቃት ምን ያክል ነው መስጠት የሚወጅ በሚለው በተመለከተ የፍች ሰበብ እሷ ከሆነች በመሰረቱ መቀበል የሚችለው ሲያገባት የሰጣትን ብቻ ለማህር ቀጥታ የሰጠውንም ይሁን ጌጥና መስል ነገሮችን የገዛበትን ጨምሮ ማለት ነው። ከዛ በላይ ስመጠየቅ ይችላል ወይ? በርካታ ዕለሞች ዘንድ ዳአወን ይችላል። ፈላ ጁናሐ ዐለይሂማ ፊማ ፍተደት ቢህ ተብሏል። ማ የሚለው እስሚ መውሱል ነው፣ ብዙንም ትንሽንም ያካትታል ያሉ ዕለሞች አሉ፣ ከሰጣት በላይ መቀበል እንደምትችል የተናገሩ ነገር ግን የተጠላን ፈኢምሳኩን ቢመዕሩፍን አው ተስሪሑን ቢኢሕሳን ከሚለው አንቀጽም ጋር ይጋጭ ነው። ምስቶቻችሁን በመልካም ያዙ አኖሩ፣ ካልሆነ በመልካም በሚገባው መልኩ ተለዩአቸው ፍቶአቸውን የተባለ ይህን ያክል ብር ካልሰጠሽ አልፈታም ብሎ ማለት በመልካም እና በተገቢ መልኩ በሰላም ከመፍታት የሚጋጭ ነገር ነው። እሷ ፈቃደኛ ሆና ከሆነ የሰጠችው ተጨማሪ ብትሰጠው ቢቀበል ችግር የለም። እሷ ሳትፈቅድ ከሆነ አስገድዶ ከሆነ ግን የሰውን ሐቅ ያለ አግባብ ያለ ምክንያት መብላት ነው የሚሆን። ከምስቱ ገንዘብ ተቀብሎ ፈቶ ገንዘቡን መብላት ሐላል የሚሆንለት ለአንድ ወንድ ምስቱን በሰላም ከራሱ ጋር ማኖር የፈለገ አያልፈልግህም ብላው ከሆነ አማ እርሷን ከራሱ ጋር በማኖር መጉዳትም ፈልጎ ከሆነ ብር ሳይሰጠኝ አልፈታም ይለው ብሩን መቀበል አይፈቀድለትም። ብር ሰጥተው እንዲለዩአችሁ ብላችሁ አታጫና አታጫናንቋቸው ብሏል አላህ ተባረከ ወተዓላ። ይህ በጥቅሉ ሲሆን